ሰላም ሰላም እንዴት ናችሁ ቤተሰብ ውድ የአለም ነሽ ቱ ተከታታዮች እንደምን አላችሁ ካንደን መጣችሁ አምሳ ሰብስክራይብ ስላስገባችሁ በጣም አመሰግናለሁ አምሳ ስላችሁ አምሳ ሺ አይደለም አምሳ እሷም ለእኔ ውድ ነገር ናት በነገራችን ላይ ማለቴ ለሌለው ሰው ማለት ነው እና ወደፊትም ደግሞ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ ለጓደኛም ለቤተሰብም እንድታበረታቱኝ እፈልጋለሁ። ማለት አሁን እዚህ ጋር አምሳ ሰው አላችሁ። አምሳ ሰዎች ለአምሳ ሰው ሸር ብታደርጉልኝ ከዛ ስንት ሆነው ይመጣሉ? አምሳ ሆነው ይመጣሉ። ስለዚህ ለጓደኛ እያንዳንዳችሁ ለጓደኛ ሸር ብታደርጉልኝ ደስ ይለኛል። እለምናችኋለሁ ደግሞ እና ዛሬ የመጣሁበት ጉዳይ ምንድን ነው? የመዳም ስራ አልሸለቻችሁም ጎበዝ? እኔ በጣም ነው የሸለችን። የመዳም ስራ በጣም ነው የሸለችን፣ አብሶ በአሁኑ ሰዓት እውነት ለመናገር ሁላችንም የልባችንን ማውጣት ወይም ደግሞ የምናወጣበት ቦታ ጠፍቶ ነው እንጂ የእውነት በጣም ነው የሸለችን። እኔ በበኩሌ በጣም ሸጥቶኛል፣ እና በቃ የልቤን የማወራውን ማካፍለው ሰው ለማማረር እራሱ በቃ አንት ቃላት የምታጥበት። አሁን ላይ በእርግጠኝነት ሁላችንም የሸለችን፣ አዲስ የመጣ ወይም ደግሞ ገዲሙ ምናምን አይደለም፣ በቃ እንደዚሁ ሸልጥቷል። ጠዋት እኔ ባይነጋ ደስተኛ ነኝ። በነገራችን ላይ ያኔ ስራውን ማናናቄ ወይም ደግሞ ስራ ጥሩ አይደለም እያልኩኝ አይደለም፣ ግን በጣም ነው የሚሻለቸው የሰው ሰራተኛ መሆን። እስከ መቼ ነው እንደዚህ የምንሆነው? እስከ መቼ ነው አረብ ቤት የምንሰራው? ለምንድን ነው ለራሳችን የሚሆኑ ነገሮችን ማን ጀምረው። በነገራችን ላይ ዩቱብ ክፈቱ። የእውነት የሚሰሩ ሰዎች እንደሚያወሩት ከሆነ ያዋጣል። ቢያንስ ሀገር ለመግባት ያግዝናል፣ የተወሰነ ግን ያው ድፍረት ያስፈልገዋል። በነገራችን ላይ እኔ ዩቱብ ስወጣ ይሄ ቪዲዮ እንኳን ስቀርጥ ስንት እንደደለትኩ ልነግራችሁ አልችልም። ያለፈውንም አከብት ያው የተለቀቀው ቪዲዮ ላይ ራሱ ይለያል፣ አይደለ ድፍረት ያስፈልገዋል። እና ደግሞ የሆነ ነገር ስታረጉ ሰውን አጠይቁ። በቃ በድፍረት ልባችሁ ከተነሳሳ አድርጉት። ሰው ግማሽ ጎኑ ያበረታታችኋል፣ ግማሽ ጎኑ ደግሞ ይከለክላችኋል። ስለዚህ ማንን ነው የምትሰሙት? ልባችሁ ካልተነሳ ያ አይ ተው ወይም ተዩ አይሆንልሽም የሚላችሁ ነው የምትሰሙት። ግን ልባችሁ ከተነሳ ደግሞ ቆርጣችሁ ከተነሳችሁ ይህኛው ነው የምትሰሙት። ግን እኔ በበኩሌ ሰውን አማክሮ ከመስራት ይልቅ ኪሳራም ካለው መክሰሉ አደለ? የሰው ልጅ የሆነ ነገር ሲሰራ መቼም እዚች ምድር ላይ ያለ ኪሳራ ወይም ደግሞ ያለ ሞት ያለ ሀዘን ያለ ደስታ አንፈጠርም። አይደለም የሆነ ስራ ስንሰራ እራሱ ወይ ልንከስር ወይም ደግሞ ልንነሳበት እንችላለን። ከተነሳ ነው ሞዲያ ደግሞ ልንከስር እንችላለን። ስለዚህ ዩቱብ ክፈቱ፣ ድፍረቱ ካላችሁ ካሜራ ላይ መውጣት ብቻ ሳይሆን ይሄን ቪዲዮ ካሜራ ላይ እንደሚፖሰት ልባችሁ አውቁ ከሆነ ክፈቱ። የእውነቴን ነው የምላችሁ። እስከ መቼ ሰው ሰራተኛ ተሆኑ ሻመት ላንኖር ነገር በቃ ይሸለቻል። አንዳንዴ እድሜያችን ተጋመሰ አይደለ? እድሜያችን እኮ ግማሽ ሆኗል አብዛኞቻችን። አሁን የሚመጣው እኛ ደረጃ እኛ ያለንበት ደረጃ ድረስ ይደርሳሉ እና እድሜያቸው ያልቃል። እዚህ ሀገር ልውለድ ብትሉ ለአግባ ብትሉ ምናልባት ማግባት ሊሆን ይችላል፣ ግን ደግሞ መውለድ ደግሞ እዚህ ሀገር በጣም ከባድ ነው። ስንት እህቶቻችን ናቸው እዚህ ሀገር መጥቶ ሳይወልዱ አንድ ልጅ እንኳን ሳይኖራቸው አሁን ላይ በህይወት የሌሉ? ስንት ወንድሞቻችን ናቸው በረሃ ላይ የቀሩት? እና የእኛ አካባቢ ሰው ደግሞ ያን ያህል ድፍረት የለው። አብሶ ዩቱብ ላይ እስኪ የኛ አካባቢ ሰው ከሌበር አብሶ እኛ ሸዋ ሮቢት አካባቢ ሸዋ ላይ የራሳ ላይ የለም ዩቱበር። እስኪ ወደ ሌላው ሀገር በምን ነው የሚተዳደሩት? በእርሻ ነው የኛ አካባቢ ሰው። ግን በባህር መጥቶ ሳውዲ ላይ ነው የሚተዳደረው። በዛው ተይዞ ይሄዳል፣ ተመልሶ ደግሞ ይመጣል። እዚህ ያለችው ሴት በኪሳራ ታልቃለች ማለት ነው። ለምን? ወንድሞቿን በማመላለስ ስለዚህ እኔ በበኩሌ በአሁኑ ሰዓት አብዞ ሴት ልጅ እዛ ሀገር ባትመጣ ደስተኛለሁ። ለምን መሰላችሁ? እዚህ ሀገር መጣን እንጂ እስኪ ምንድን ነው የሰራ ነው አላማ ምንድነው ያለ? ለራሳችን ያሰብን ጊዜ ደግሞ እኛ እንደክማለን አያችሁ። ስለዚህ ቢያንስ ሀገራችን ላይ ለመስራት መሞከር ሞክር። አዎ አሁን እኔ እዚህ ጋ ቁጭ ብዬ ይሄን ማውራቴ ምንም እንትን ላይል ይችላል፣ ግን ቢሆንም አንዳንድ ጊዜ ስናስበው ቆም ብለን ስናስብ እዚያ ያሉትና እዚህ ያለነው ሰዎች አንድ አይደለም። የኢትዮጵያ ኑሮ ውድነት ይላሉ፣ ጦርነት ይላሉ፣ ምን ይላሉ። ሀገራችን ላይ ምንም ብንሆንም እኮ ችግር የለውም። እውነት ለመናገር እዚህ ሀገር ደግሞ ታውቃላችሁ፣ ድካሙ ግዴታ አረቤ ጋር ትሰራ አይሆን። እዚህ ሀገር እንደሌለው ሀገር ቡቲክ ተከፍቶ ወይም ደግሞ የሆነ ነገር እንደዚህ ውጭ ላይ ዘና ብሎ የመኖር ህግ የለም። ግዴታ አረቤ ነው መስራት የምንችለው። ያው አሁን ላይ ደግሞ ስራ የለም ታውቃላችሁ፣ ስራ የለም፣ ስራ ጠፍቷል። አሁን ይሻላል እንጂ ባለፈው ሁለት ወር ሶስት ወር ላይማ በጣም ከባድ ነበረ፣ ስራ የለም ነበረ በዛ ላይ ተፍትሻለ እና እዚህ ሀገር ወንድም ብናመጣ ተይዘው ኢትዮጵያን የሚገቡት በቃ ወንድ ብቻ ከተባለ እዚህ ሀገር ኪሳራ እንጂ ትርፍ ነገር የለውም። ስለዚህ እኔ እህት ያላችሁ ራሱ እዚህ ሀገር ባይመጡ ደስ ይለኛል። በቃ እዛው የሆነ ነገር ቢሰሩ በእርግጥ አይሰሙም አውቃለሁ ነው አይሰሙም፣ ግን ደግሞ ሴት ልጅ ወደዚህ ለመላክ የሚገፋፋ ቤተሰብ አለ። በነገራችን ላያለመወጥታል ሴት ልጅ ኢትዮጵያ ላይ አግብታ መቀመጥ የማችልበት ዘበን ላይ የደረስ ነው መውለድ እድሜያችን ከሄደ በኋላ ያደረግነው ነገር ሁሉ ይጸጽተናል። የሰራናቸው ስራዎች ለምን ለራሳችን ስላላደረግነው ማለት ነው። ለራሳችን ግን አድርገን ቢሆን እንኳን አንጸጸትም ነበረ። ታውቃላችሁ፣ ለራስ የተደረገ ነገር መቼም ቢሆን አይጸጽትም። ግን ራሳችሁን ዞር ብላችሁ ስታስቡ ይሄ ምን አለ? አያችሁ እንግዲህ ለራስ ማሰብ ማለት ምን አለኝ ካልን ለቤተሰብ ያደረግነው ነገር ለኛ እንዳልሆነ ገባን ማለት ነው። ያ ደግሞ ለኛ ያስደስተን ነው፣ ሰላም አይሰጥም፣ ደስታ አይሰጥም። ከዛ ለራሳችሁ በምታስቡ ሰዓት ትደግማላችሁ፣ አለቀ። አንድ ሰው ደግሞ ከደከመ ወዲያ ተስፋ የለም። ስለዚህ ክፈቱና እንደማመር ደምሩኝ፣ እኔንም በቃ አብረን እንስራ አብረን እንስራ። አሁንም እምላችሁ ነገር ቢኖር ሸራ አድርጉልኝ እይታ እንዲኖረው፣ ደቂቃውን ደግሞ ይውልኝ ሰዓት እንዲቆጥር ማለት ነው። ሰብስክራይብ አስደርጉኝ። በተረፈ ለተረፈ ልላችሁ የምችለው ነገር ቢኖር ይህ ነው። ኮሜንት ላይ ሀሳብ ካላችሁ አስቀምጡልኝ፣ እናወራለን። በሌላ ሀሳብ እስከምንገናኝ ባይ ባይ